ታ መድብል ላይ የጭካኔ ጥግ አሳየች። ዝና መድብልን አስወግጅ ብሎ መዳን ይሰጣት። እናም እቤቷ ሲሄድላትና ና ብላ በግድ እንዲጠጣ አድርጋ መረዘችው። መድብል አሁን በሞትና በነብስ መካከል ይገኛል። ነገር ግን በድንገት በሩጫ ኢፍራታ ጠርታው እንደ ሄደም የሚያውቁት የሚጠረጥሩትም ቅድስትና ሞገስ ለፖሊስ ደውለው ኢፍራታን እጅ ከፍንጅ አስይዘዋታል። ግን ደግሞ የሚያሳዝነው ነገር መደብል የወንድሙን ሁኔታ እንኳ በአግባቡ ሳያውቅ፣ እንዲሁም ደግሞ የልጁን አደራ በስነስርዓት ሳይወጣ አሁን እሱ መሞቱ እጅግ በጣም ያሳዝናል። አሁን ላይ ዝና በደስታ ይገኛል፣ አስወግጄዋለሁ ስትለውም ነገር ግን መድብል አሁን በጣም በሚከብድ ሁኔታ የቀን ጨለማ የወረሳቸው ቅድስትና እንዲሁም ደግሞ ምሳሌ እምን ይገቡታል የሚለው አሳስቧታል። እስካሁን ምሳሌ የምታውቀው ነገር የለም። አባቷም እንዲሁም መድብል የደረሰበትን ሁኔታ አታውቅም። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ያደረጋችሁ ቪዲዮን እስከመጨረሻው ተከታተሉ። እንግዲህ ዛሬ መድብል ከዚች ዓለም ተሰናብቷል እናም መጀመሪያ ላይ እንደምንም ብሎ አምልጦ ዝና ወደ ቤቱ ገባ መደብል መቼም እንደማይመለስና ክፉኛ አረመኔ ጨካኝ እንደሆነም ስለተረዳ ዝና አምልጦ ህይወቱን ማትረፍ ነበር አማራጩ ለካሊም ሙሲሳም ደውሎ ዛሬ ሊገላይ ነበር በማለትም ተናገረ እሱም ምንድን ነው ታንተ እገለዋለሁ እንጂ ሊገለኝ ነው የሚል መልስ መስማት አልፈልግም ስለዚህ አንተ አሁን ላይ እሱን እንደት ማሸነፍ ያቅታ ሲለው አሸንፎ ሳይሆን ሳልጠብቀው ነው ግን ደግሞ እኔን ይሞክራል እንጂ አያጠፋኝም በማለት ዝና ተናገረ ለካሌ ሙሴሳ መደብል አሁን ዝና ላይ እየተኮሰ የትኩሳቱ እንደውም ደግሞ የጥይቱ እሳት የዝናን ልብስ አቃጥሎት ሄደ። ዛሬ እኮ ነብሴን ያተረፍኳት በስንት መከራ ነው እያለ ነበር። ብሩኬ ደግሞ እያንዳንዱን ነገር ያደረገው ለልጁ እንደሆነና አሁን የገባበት ወጥመድ ዝናን እንደሚያቅም ደብዳቤ አስቀምጦ፣ እንደውም ደግሞ የልጅን ነገር አደራ የሚል ነበረ። መደብል ከመጣ ልጅን ሁሉንም ነገር ትቶ እንደ አባት እንደ እኔ ሆኖ ልጅን እንከባከብልኝ ቅድስት አደራ የምሳሌን ነገር የሚል ነበረ። ቅድስት ለዝና ለመድብል ስትደውል፣ መድብል ደግሞ ዝናን ለማስወገድ እንግዲህ ችግጩን ደቅኖ እየጠበቀ ነበረ። እዋክን መድብል አንሳለኝ እያለች ብትቀጠቅጥም መጨረሻ ላይ ዘጋባት ማሊትና ዝና ተመጠጥ ሲወጡ ሲጠብቅ ቆይቶ መሀሊት፣ አሁን መሽኮርመም ጀመረች። ምን ያቅለሰልስሻል አላት ዝና። አላቅም አንተ ጋር ሲሆን ደስታ ይሰማኛል፣ በጣም ደስ ይለኛል አለችው። እረ እባክሽ እኔ ጋር ስቶኝ፣ አቤት አቤት አላት። የምሬን ነው፣ ደስታዬን እንግዲህ፣ ደስ አትበለኝ አልልቤን። ምንኛ ደስተኛ ሆነሻል ባክሽ፣ አንቺ እንግዲህ ፊት ሲሰጡሽ! መስመር ትዘል ያለሽ በማለትም ተቆጣትም ሰደባትም። አሁን እጅ ግቤ ነግሬሻለሁ። ስሜትችን የምታስቀድሚ ከሆነ ሌላ ችግር እንደሚፈጠር በተደጋጋሚ ነግሬሻለሁ። አርፈሽ ብትቀመጭ ነው ምሻልሽ አላት። እሽ ብላ ገባች። ማሌት መስፈን ጀመረች። እናም ምን ተገይቶ ነው ብላ ኢፍራታ ጠየቀቻት። ኢፍራታም መደብል ዝና ፍቅሩን ተቀበለሽ እንዴ አለቻት። አዎ እንደወደደ እርግጠኛ አቤት አቤት በጭራሽ ዝና አንቺን ሲሰር ቤት ሲያንጓጥጠሽ እንጂ ለአንቺ ምንም አይነት ስሜት እንደሌለው ነው እልቅስ እሱ ጋር እየተጃጃሽ ጊዜሽን ከምታሳልፊ አግብተሽ ብትወልጂ ይሻልሻል አለቻት እንደሷት በይ አሁን ዝናዬ እየወደደኝ ነው በጣም እንደ በእርግጠኝነት እንደሚወደኝም ተረድቻለሁ አለቻት እሺ ይሆንልሽ ብላ ተኛች በሌላ ቀን እንግዲህ አሁን ኢፍራታንና ማሊትን አብሮ ቀጠራቸው። እዛም ሄደው ጸጥ ጣላቸው። ማሊትና ኢፍራታ በግንባር መታየት ጀመሩ። ምን ፈልጎ ነው ምንድን ነው እያሉ ያችም አላቅም ትላለች። በገዛ ሙዳቸው ዝና ግን ጸጥ አላቸው። ከዛ ኢፍራታ ማሊትን አናግሪው ብላ በሚታወቁት ቋንቋ ጠቀሰቻት። ምንድን ነው አታወረም፣ እንደ የሆንከውን ነገር አትናገርም? አለችው። ከዛ ዝም አላሁንም። ምንድን ነው በዛ ላይ ደግሞ ለምን ሁለታችንን አንድ ጋር መቀጠር አስፈለገ፣ ምንፈልገ ነው ስትለው ከስንት ጊዜ በኋላ ቆይቶ ኢፍራታ አላት። ዝም አለች። ኢፍራታ በማለትም ድጋሚ ጠራት። አቤት አለች እየተንቀጠቀጠች። መደብልን እንድትገዩ እፈልጋለሁ አላት። ምን ብላ ከመቀመጫዋ ተነሳች ከዛም ቀጠለ እና አዎ እንድትገዩ ፈልጋለሁ አላደርገውም እያልከኝ ያለውን ነገር ታውቋል አለችው አዎ ምነው ሲላትም በፍጹም ይህን አላደርግም አለች ማለት የዚህን ጊዜ ዝም ብላ ኢፍራታን መመልከትም ጀመረች እንዴት አድርጊ አለችው ከዛም ኢፍራታ በጭንቀት ተርበተበተች ይውልሽ እማትገይ፣ ቁጭ በይ፣ ቁጭ በይ አላት። ቁጭ አለች በፍርሃት። እማትገሊው ከሆነ እኔ ያሳይሻለሁ አንቺ መቃብር ላይ ሻማ እንዳበራ እንዳቃጠል ታደርገኛለሽ አላት። ቆይ ምንድን ነው ምንድን ነው አለች። ኢፍራታ በጣም ተጨናነቀች። ከዛም መሀሌት ዝም ብላ ማየት ጀመረች። መጨረሻው ምንድን ነው? ሌላ እንግዲህ ሞገስ በእርግጥ መድብል ሲደውልለት ስልክ ካላነሳ ሲለው፣ ሉላ ምን ሆነ ነው ምንድን ነው የተፈጠረው አለችው። ከዛ ይኸውልሽ ሉላዬ መድብል ችግር ውስጥ ነው ሲላትም፣ እና ልከር ነው መድብ ጋር መድረስ አለብኝ። ጓደኛዬ እሱ ነው ማንም የለውም? እኛም በነጻነት የምንወጣበት ከሚተባበረን ሰው ጎን ሆነን ነው ነጣነትን የምናገኘው አለዛ በፍጹም ልናገኝ አንችልም። ስለዚህ ሉላዬ አታስፈራሪኝ፣ አታስጨንቅኝ፣ አበርችኝ፣ ጀግር አድርግኝ አላት። በፍጹም አትሄድም፣ በቃ አትሄድም። መደብል ችግር ውስጥ ነው እያልኩ ሽኮ ነው ሉላዬ። ምንነሽ ነው አልችልም፣ መሄድ አለብኝ አላት። ከዛም ይህን ሰውዬ ልታሸንፉት አትችሉም። እሱ በጣም ኃይለኛና ከባድ ነው። ይህን ጊዜ እሱ ከእናንተ ኋላ እንዴት ማጥቃት እያለበት እንደሆነ እያሰበ ነው። እናንተ ግን ፊት ለፊት ነው፣ እባክህን አለችው። በፍጹም አሁን የሚፈልገውን ነገር ማድረግ ይችላል አልና፣ ሞገሰደ ለመድብል ሲደወልለት መድብል ዝናን ለማጥቃት ስለሆነ ስልኩን አጥፍቷል። እናም ዝና ሲመጣ አስጨነቀው፣ ግደለኝ፣ ተኩስ። ባለፈም ተኩሳለሁ ብለህ አይደለም ወሬ ብቻ ነው እንጂ አንተ የምታውቀው፣ ይሄው። እህን ጊዜ ልብህ በፍርሃት ሞትን ፈርቶ እየተጨነቀ ነው አለው። እኔ ዝና መቼም አልጨነቅም፣ ምንም ቢሆን ሞትን አልፈራም አለው። ከዛም ኦኬ ብሩኬ ያለበትን የማትናገር ከሆነ ዛሬ ወስኔ ነው የመጣሁት አለው። ከዛ ልክ ተረጋጋ ተረጋጋ እና እናውራ፣ ስለ ብሩኬ። ብሩኬ ወንድሜ ውየት ነው እሺ በቃ ተረጋጋ ተረጋጋ እያለ አምልጦ ሄደ። መድብልም እንግዲህ ተከታትሎ እየሮጠ እሱ ጋር ደረሰ። ግን ዝና መኪናው ውስጥ ገብቶ ላጣለ። እናም የጥይቱ ፍንጣሪ መድብለ ዝና ላይ ደርሶ ልብሱን አቃጠለው። ሌላው እንግዲህ መድብል ስልክ ሲደወል በሰዓቱ አልመለሰም ነበር። እንዳጣ በተኛችበት ሉላ ደውላ የተፈጠረውን ነገር ነገረቻት። ከዛም ለቅድስት ለመድብል ስደውል መድብ ላይ ያነሳም። ለቅድስት ስደውል ቅድስት በጭንቀት ውስጥ እንደሆነችና ቶሎ እንድደርስ ላነገረቻት። በቃሽ በማለትም ሄደች። ቅድስት እዳጣ ላይ ይዬ ብላ አለቀሰች። ብሩኬ ምንም አይሆንም ኬድየን፣ እነዚህ ሰዎች የሆነ ነገር ታደረጉት አልፋታቸው ማለት ጀመረች። ከዛ ለሞገስ ደውላ የብሩኬ ደብዳቤ እንደተገኘ ነገረችው። በዚህን ሰዓት ሞገስ በቃ ምንም እንዳታረጊ ቴክስት አድርጊለት ለመደብል። ይህንን ፍንጭ ያለበትን ቦታ የሚያሳይ ከሆነ መደብል ምንም ሳያደርግ ይመለሳል፣ እመኘኝ አላት። መደብል ስልኩን ስለዘጋ ግን በሰዓቱ የሚጻፍለትንም ቴክስት አያይም። ከዛም ሁሉም እቤት ተሰብስበው ሲመጡ ብሩክ ያስቀመጠውን ደብዳቤ ተረዱ፣ አነበቡ። ይህን ጊዜ ቅድስት በቃ ጋሸሙት ሆነው እያለች ማልቀስ ጀመረች። ወንድሜ አልሞተም፣ ቅድስት አታማርችበት በማለትም መድብል ጮኸባት። አሁን መድብል በእርግጥ ቆይ ሰው ሁላ ተስፋ ቆርጧል ማለት ነው? ሞገስ አንተም ተስፋ እያስቆረጠኝ ከይ ነው። ወንድሜ ሞቷል ብለ ነው የምታምነው? አለው። እንደዛ አይደለም ግን ደግሞ ፈርቻለሁ። በፍጹም እኔ የሚሰማኝ ወንድሜ እንዳለ ነው። የመድ የዝናን ጭራ መከተል አይጠበቅብንም ያበቃል አለው። ማለት የዝናን ጭራ መከተል ግድ ነው ወንድማችንን ማገኘት ያለብን የዝና ጭራ ተከትለን ነው አለው። በፍጹም የእሱ አሳስበኝ ከኋላ ያለው ካሊ ሙሲሳ እነዛን ሰዎች አልለቃቸውም አለ። እሺ፣ ግን ከፓር ነው አላቅም። አንተ የምትኖርለት ህይወት አለህ፣ ግን መፍራት የለብህም አለው። እሺ በቃ በማለትም እንግዲህ ሀሳባቸው እቅዳቸው ወደፊት እንደሆነ፣ ዝን መድብል ለሞገስ ሁለት ምርጫ ሰጠው። ወይ የምትወዳትን ፍቅርህን ምረጥ፣ ወይ ደግሞ የምትወደውን ብሩኬን ምረጥ አለው። ለማንኛውም ይሁን ሞገስ፣ በጭንቀት ሊፈነዳ ሉላ ጋር ሲሄድ ሉላ ምንናቤ ነው ሞገስ፣ ምንድን ነው የተፈጠረው ስትለው ደክሞኝ ነው ምንም አልሆንኩም አለ። መድብል ግን ሁለት አማራጭ በመወዳትና በመወደው ጓደኛዬ ማንኛው ልሁን አለ። አሁን ኢፍራታና መደብል ተቀጣጠሩ። መደብል ሰተት ብሎ ኢፍራታ ቤት ሄደ። ኢፍራታ ምን የግድና ጠጣ የሆነ ነገር ቅመስ ቤት የደርሰ እንዶ አትሄድን ብላ መጠጥ ውስጥ መርዛ ገደለችው። ተያዘች።